የተጀመሩ የልማት ስራዎች እንዲቀጥሉና የህዝብ ጥያቄዎች ምላሽ እንዲያገኙ የጋይንት ህዝብ ከመንግስት ጎን በመሆን ሰላሙን ለማስጠበቅ የጀመረውን ስራ አጠናክሮ እንዲቀጥል በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ጥሪ አቀረቡ። የክልሉና የደቡብ ጎንደር ዞን የስራ ኃላፊዎች በታሽጋይንት ወረዳ ተገኝተው ህዝባዊ ውይይት አካሂደዋል። ተጨማሪውን ከአብዮት ከፋለ እንከታተል። በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይና የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማራ ሰልጤን ጨምሮ የክልልና የደቡብ ጎንደር ዞን የስራ ኃላፊዎች ታችጋይንት ወረዳ አርብ ገበያ ከተማ ሲደርሱ በአካባቢው ህዝብ አቀባበል ተደርጎላቸዋል። በወቅታዊ የሰላምና የልማት ጉዳዮችም ህዝባዊ ውይይት ተካሂዷል። በአማራ ክልል የተፈጠረው የሰላም እጦት የዘርፈ ብዙ ተጽዕኖ ሰለባ የሆነው የጋይንት ሕዝብ የዘመናት ጥያቄዎቹ የነበሩ የኢኮኖሚ መሰረተ ልማት፣ ማህበራዊና ሌሎች ጅምር ፕሮጀክቶች እንዲቋረጡ ማድረጉ በውይይቱ ተነስቷል። ለሰላም መስፈን የሚያደርጉትን ጥረት አጠናክረው እንደሚቀጥሉ የተናገሩት ነዋሪዎቹ በመንግስት የተጀመሩ የልማት ፕሮጀክቶች እንዲቀጥሉላቸውም ጠይቀዋል። ትኩስ እንጀራውን እየበላ የታጠቀውን ኃይል ብቻ ጋብቶ እያለቀ እየተላለቀ እዚህ ሁኖ አይዞህ በለው የሚል ሞልቷል። እኔም ከሆንኩ አንዷን አንተ በሎኝ በሉኝ። እዚህ ላይ አዎ እናጋልጥ፣ እኔም ልጋለጥ ካለ ሸፍነን ይዘን ነው እንጂ የት አይደርስም ነበር። ማታ ስንቅ እያቀበል ነው እንጂ የትም አይደርስም ነበር። ስለዚህ እነዚ እንደ ሰው መጎተት ለመንግሥት ምኑም አይደለም፣ ለእነሱ ሕይወት ግን መታደግ ነው። ልጆቻችን ከሞት እናድናቸው ከእኛም ከእናንተም ተብሎ ሰላም ይምጣልንና ልማት ፈላጊነነ ልማቱ ይስተካከልልን የተቋረጡት ስራዎች መጓተት ሳይሆን ቅድሚያ ይሰጥልን። ኩሩና መመቻችን መከላከያ ሰራዊታችን እንደተባለው ድንበር ጠባቂ ነው። ድንበር ጠባቂ ነው። ሐማላችን በተፈጠረው ችግር ምክንያት መንደር ድረስ ወርዶ እየተሰቃየ ነው። ለዚህም እንግዲህ ሰላም ነው መፍትሄው። በምክክር በመቻቻል በመወያየት ካሉበት ድረስ በመሄድ በማንጣት የገቡትም ገብተዋል፣ ያልገቡትም የቀሩትም እንዲቀሩ አውጡልን ብለናል፣ ለምነናል። ፍንዳታ ጦርነት ይበቃናል። ይህ በቃናል። ለውጥ አላገኘንም። የወንድም ማጣት ለውጥ ላይ ከላይ ያገኘነው ከላይ ጋይንት በኮርባ ከላይ ጋይንት መቅደላ የሚሄደውም አስፋልት አቋርጦብናል። ውሃ፣ መብራት፣ መንገድ እነዚህ አቋርጠዋል። የጀመሩት ሰዎች የሉም በሕይወትም የሌሉት የሉም በሀገርም የሌሉት የሉም። ያላችሁት ግን ይህን አስባችሁ እኔ እንደ ጋይንት እንደ አንድ አርሶ አደር ልማት ጦርነት ይበቃናል። እናንተ ልማቱን አታቋርጡብን ነው። ጨርሻል። አመሰግናለሁ። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የዞኑ ሕዝብ ለሰላም እያበረከተ ያለውን ሚና እውቅና ሰጥተው በሕዝብ ላይ እየደረሰ ያለውን ተጽዕኖ ለመቀነስ ሰላም ማስፈን ይገባል ብለዋል። ከውስጥም ከውጭም ያሉ ጠላት ሀገራችን ሀገር ሆናን እንዳትቀጥል መንግስትን በኃይል ለመናድና ለመጣል ያልተገባ ጋብቻም ጭምር በመፍጠር በህዝባችን ላይ ዘረፋ፣ በህዝባችን ላይ እገታ፣ በህዝባችን ላይ ግድያ ሲያፈራርቁብን ቆይተዋል። ከእንዲህ አይነት ሂደት ውስጥ ዛልሳንል ሁሌም ለሰላም መንቃት፣ መደራጀት፣ ሰላምን በውስጣችን ማስፈን ለነገ የማይባል ተግባር ነው። ችግሮች በሰላም እንዲፈቱና የመንግስት የሰላም ጥሪ እውን እንዲሆን ህብረተሰቡ የጀመረውን ጥረት እንዲያጠናክር ያሳሰቡት ደግሞ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ስጤ ናቸው። የሃይማኖት መሪዎች፣ የሀገር ሽማግሌዎች መንግስት የዘረገውን የሰላም አማራጭ ተቀብሎ ሁሉም እንደ ሌሎች አካባቢ እንዲገቡ በምክክርና በትክክል መንገድ እንዲፈቱ በሚያደርጉ ጀግኖች እነዚህ ጀግኖች ናቸው። አርበኝነት የሚባል ይሄ ነው። እርስ በርስ መገዳደር አርበኛ ሊሆን አይችልም። ስለዚህ የሰላም ጥራ አንድ ክፍት መሆኑን አውቃችሁ ሁላችሁም ጥረት አድርጋችሁ እንዲገቡ መምከር አለባችሁ፣ ማስተባበር አለባችሁ፣ ኃላፊነት አለባችሁ። ሁሉም ቤተሰብ ማለት ነው። የታች ጋይንት ሕዝብ ሰላሙን ለማስጠበቅ በተደራጀና በተቀናጀ መልኩ መረባረብ እንዳለበት በአማራ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ጥሪ አቅርበዋል። ደጋግሜ አደራ አመላችሁ ጽንፈኛው የሚሄድበት መንገድ ከልባችሁ ከሰውነታችሁ እውነትንና ሀቅን መሰረት አድርጋችሁ ቆም ብላችሁ ካሰባችሁ ትክክለኛ መንገድ አለመሆኑን እናንተ ራሳችሁ ታስረዳላችሁ። ለእናንተ መናገር ለቀባሪ ማርዳት ነው የሚሆነው። የተነሱ የልማት ጥያቄዎች በየደረጃው እንዲፈቱ ህዝቡ ከመንግስት ጎን በመሆን ሰላምን ለማስፈን የጀመረውን ስራ አጠናክሮ እንዲቀጥልም አቶ ይርጋ አሳስበዋል። የሃይማኖት የሀገር ሽማግሌው ወጥቼ በየቤተ ክርስቲያኑ በየድር በመከራና በደስታ በምንገናኝበት ተነጋግረን ተወያይተን ተማምለን ልጆቹ እንዲገቡ እውነትን መሠረት አድርገን እንነጋገር፣ እንወያይ። ተወያይተን ቅድም እንዳልኳችሁ በአንድ በኩል በሰላም ማስገባት፣ በሌላ በኩል ደግሞ ህግ የማስከበር ስራ፣ ወንጀለኛውን የመያዝ ወንጀለኛው እንዲመታ ማድረግ፣ ለህግ እንዲቀርብ ማድረግ ስራችን ነው። በቃ። የአካባቢያቸውን ሰላም በማረጋገጥ የልማት ተግባራት እንዲቀጥሉ ከመንግስት ጎን በመሆን እንደሚሰሩ የመድረኩ ተሳታፊዎች ተናግረዋል።